ቆይ እንዲሳነግረኝ እንደዚህ ታደርጋለህ? በርኬ አዴ ምን ሆነሽ? አልቆይ ለምንድን ነው እሱን ትደግፍ ይሆልሽ? እናንተ ውጣ። አ ቁርሲ ድረስ ሽቶ ነው። ያው ሁለታችንም ችጋራሞች ነን። እኔ አንቺን ያህል ጥገኛ ባልሆንም። እኔ ጥገኛ አይደለሁም። ቤዛ ግን እናንተን ከዚህ በኋላ አዴ አጠገብ ላያችሁ አልፈልግ። ያንተ ደግሞ ባስ። ቆይ የዚች አዴ መቼ ነው የሚያበቃው? እንዴት እንዳስጠላኝ። መቼም የእሷ ነገር አይረስም ነጫኔ እና ልልኝ ናችሁ ሞቼ በሆነ ቆየሁ ልል ምን አጠፋው የምሬን ነው። እስከ መቼ ነው ቤዛዝ ቤት አብረን የምትኖረው? አይ እዛ መሄድ አልፈልግም። አዴ ምን ሆነሽ? አልቆይ ለምንድነው ወንድሜ የምታስቀይው? አቤት የባርኪናት መጥተዋል። ፍቅር ምንም አታደርግሽም፣ አትፍሪ። አይካልሽ ግን ዴፍተዋት ናኒጅ ቆይ ሊዱ ይኸውልሽ፣ አይደል ሊዱ ልክ ነች። እታለም ልታወራሽ ትፈልጋለች፣ ግን አሁን እዛ መሄድ ጥሩ ነው። ይኸውልሽ፣ ካልፈለግሽ እኮ ትመለሻለሽ፣ ግን መጀመሪያ ተረጋጊ፣ ከዛ ረፍት አድርጊ፣ ከዛ ሁላችንን በሰከነ መንፈስ ቁጭ ብለን ተረጋግተን እናወራለን እንጂ ይወጣሉ መንደሩ የመጨረሻ እነዚህ ልጆች ኮቆዩ ቆዩ። የንቀቷ ንቀት ለእኔ ስልክ መች ታነሳለኛለች? እሱ በያት ትነጫ ንጪ። አሁን አደይ ስትመጣ ምንም አይነት ክፉ ፊት እንዳታሳያት ይቅርታም ትጠይቃታለሽ። አይ ካልሽ ግን ከዚህ ቤት ውልቅ እምትይው አንቺ ነሽ። ለምንድን ነው እኔ ይቅርታም ትጠይቃት? ፍቅር፣ ስንት ነገር ተነጋግረን የተነጋግር ነው ደሞ አታፈርሽም? እንዴት እኔ ያደይን ይቅርታ ጠይቃት። ልጅ ይቅርታ በመጠየቅሽ አሸናፊ አንቺ ነሽ እንጂ ምንም የቤታችን ነበር አደይ እንኳን በሰላም መጣሽ ሳታማክሪኝ በእራስሽ ወስነሽ ቤቱንም ልጆችህንም አደረሰቶት ለአንቺ አልነበረም እትዬ በጣም ይቅርታ ሁሉም ከአቅም በላይ አይሆነ ሁሉም ሰው አንድ አይነት ሆነብኝ። ቅናት እንጂ ለዚህ ሁሉ ነገር የዳረገች ቢሆንም ይቅርታ ያድርጉልኝ። ማሚዬ ብታይ፣ አደይም በስንት ልመና ወደዚህ እንዳመጣ ና ተለየሹ። እንዴት ወደዚህ ቤት አልመጣም አለሽ አደይ? አዎ ትይ? አሁንም እርሶ ስለመጡ መጡ እንጂ እዚህ የመቆየት ሀሳብ የለኝም። ይቅርታ። ይኔ ልጅ ቤቴን እንደራሴ ቀጥ አድርገሽ ይዘሽ ይህን ሁሉ መስዋዕትነት መቀበል። አሁን ግን የሚከፈለውን ነገር ሁሉ ከፍላለሁ። እንዳንቺ አይነት ታማኝ ሰራተኛ ከየትም አላገኝም። እኔም እንደ እርሱ አይነት አሰሪ የትም ባላገኝም ግን ግዴታ ለእኔም ለፍቅርም ሲባል ከዚህ ቤት መራቅ አለብኝ። ፍቅር አደይ ለበደልኩሽ እና አዎ አደይ ፍቅር አንቺ ላይ ባደረገችው ነገር ተጸጽታለች። ይቅር ተባባሉ እና ሰላም አውርዱ። እኔም እዛ ያለውበት ሆኜ ልቤ እንዲረጋ እናንተ ሰላም መሆናችሁ ጥሩ ነው። የእውነት ፍቅር፣ ከልብሽ ተጸጽተሽ ይቅርታ ስለጠየቅሽኝ በጣም ደስ ብሎኛል። አዎ አሁን ሳስበው ያደረግኩት ነገር በጣም ጸጽቶኛል። ይቅርታ አድርግልኝ አደይ። ፍቅር፣ እውነት ይህ ቃል የወጣው ካንቺ ነው? አዎ ዴፍ፣ አንተም ሊዱም፣ ሁላችሁም ይቅርታ አድርጉልኝ። ሰው ተጸጽቶ ይቅርታ ሲጠይቅ እንደዚ አይባልም። ጀምሮ ደግሞ አንቺ የሰራሽ ምግብ የተሰራ ወይስ ለስራ

በጣም ጥሩ ጓደኛ ነው ያለሽ። አንቺ ዛ በነበርሽበት ጊዜ እዚህ በቃ ፊቴ ከመጀመሩ ነው። ደግሞ አንተ ፊትን የምትታጠበው ወይ ማንን ለማሳጣት ነው? እኔ እንደዚህ አለ ዝርክርክ ብዬ እንድታይኝ አልፈልግም። ዬስ መውጣት ላገኛት ቤቷ ምን አለበት? የሚያወራሽ በጣም ይቅርታ። አረ ችግር የለውም አንቺ ደግሞ ምንም ብታወሪ። በል ደግሞ ፍቅሬን ለምንዳልተቀበል ገብቶኛል። አሁን ተረዳኛሉ አዲስ ነገር የለም። ይህ እንዳስጠላኝ መቼም የሷ ነገር አይረሳም። ደግሞ መስማ ካልፍልክ ጆሮሽ የሚያስትችያልሽነሽ። ግን የአንቺ ነገር ውስጤ በጣም እየረበሽ ነበር። ምንድነው የሚረብሽ? ሁሉም ነገር ሲደራረበብኝ ተስፋ ቆርጬ ነው እንጂ አንተ ምንም አላጠፋም። ከአሁን በኋላ የሚያስፈልግሽ ነገር ሲኖር እንደፈለሽ ልትጠይቂኝ ትችያለሽ። አዴ እባክሽ እኔ እንደወንድምሽ አስቢኝ። በቃ ምንም ነገር አትፍሪ። እንደፈለግሽ ዛሬ የደረስኩት በእነሱ እርዳታ ነው። እነሱ ባይኖር እኮ ይሄን ህይወት የተመዘቀቅሎ ነበር። እንዴት አባትሽን አገኘሹ እንዴ? ለልዬ ብዙ ነገር ተፈጥሯል። ከአዴ ጋ አስታረኳቸው። አሁን ይበልጥ መተሳሰብ ጀመሩ። ልክ እንደ አዴ በድጋሚ ስላየሽ ደስ ብሎኛል። ስታመጣ አባትኛው እናቷ ነገ ሄዳሉ፣ ስላለቻት በቃ እስከምትሄድ ድረስ ብላ ነው መሰለኛው። ያው ለመጥመጥ ብላ አደይም ስትመጣ በቃ ውስጧ ርርር እያለ ማለት ነው፣ ይቅርታ ብላ ታምሳ እንትን አለች። በጣም ነው የገረማት፣ አደይም ገርሟታል፣ ዴቭን በጣም ተገርሟል። ሊዱ ራሱ እንዲህ አንቺ ነሽ ምናምን ያለቻት ማለት ነው እሺ ከልብሽ ከሆነ በቃ ችግር የለውም። እኔም ይቅርታ አድርጌ አለሁኝ። ግን ከልብሽ ነው? ግን ምን እንደተጸፀፀች ነው አንድ ቀን እንደምትጸፀች እኮ እኔም ተስፋ ነበረኝ አለች። አዴይም ፍቅርማው፣ አይ ከልቤ ተጻጽቼ ነው። ከእንግዲህ በኋላ እንዴት አገዝሻለሁ፣ አብረን ነው እሰራለን፣ ምናምን ምናምን ቅጥርስ ያለች። ውስጧ ግን እያረረ ነው። የሚገርማችሁ ዴይ ብራሱ በጣም ነው የተገረመው። እውነት አንቺ ነሽ? ከዛ ማዘር ነው እንደዛ ትበለው ልጄን፣ በቃ እንግዲህ እንዴት ነው ማስተካከል የማትችለው እሷ ምናምን አለች ማለት ነው። እሺ አለች። ግን እኔ ዝም ብዬ ሳስብ አዴ ማነው ፍቅር የጠነሰሰችው ነገር አላት። በቃ ማለት ማዘር እንደዛ ብላ መበቀል ፈልጋለች ይመስለኛል ማለት ነው። ብቻ ግን ለአሁን ማዘር ያለውን ነገር ይቅርታ ባብላ ሁሉም ነገር እንትን አስባ ብላ ወደ ገጠር ልትሄድ ነው ማለት ነው። ግን እዛ እንትን እንዳሉ ዴቭ አዴ ክላስ ገብቶ አጋጣሚ አጠገቧ ቁጭ እንዳለ ማዘር ምጥት አለችላችሁ። ከዛ ምንድን ነው የሆነው ነገር ምናምን ስትል አይ ቁርስ ስላልሰራ ቁርስ ስሪ ምናምን ልላት ነው አለ። ደነገጠው ማለት ነው። ተደነጋገጡ። እዚህ ጋር ደግሞ ያው ባሮክና ባርኮትና አደይ ሰላም ሲባባሉ ዴቭ በጣም ነው እንትን ያለው፣ ያው ይወዷታል። እዚህ ጋር ማዘር ደረሰችባቸውና ከዴቭ ጋር ዴቭ ምንድን ነው የሆነው ምናምን ምናምን ስትል ማዘር አይ ቁርስ ምናምን ምናምን አለማት ነው። የድንጋጤ ነገር አይደርስ ነው። ፍቅር እንግዲህ እዚህ ጋር ሸርን ጉድ እያለች ነው። ኪችኑን በቃ እኔ ይዘዋለሁ ምንም አታስቢ፣ ጭራሽ ለሊጋ ሂጂ ምናምን አለቻት። እሺ በቃ አለች። ማን ነው አረላግዝሽ እንኳን ብትላት ነው አለች። በቃ እንደ እኔ እሰራዋለሁኝ፣ ችግር የለም። ካሁን በኋላ እኔ እና አንቺ አንቺ ብቻሽ የምትሰሪበት ምንም አይነት ምክንያት የለም ማለት ነው። ማዘርም እዚህ ጋር ስትመጣ በቃ አብራችሁ ሆናችሁ ተስማማችሁ ሊታረቃችሁልኝ ኦ ማይ ጋድ ብላ በጣም ደስ አላት። እንግዲህ አዴም እንደው ከውስጥ ከሆነ በጣም ደስ ይላል ብላ አዴም ደስ ብሏታል፣ ግን እንደዛ አይመስለኝም። እንግዲህ አዴ ወደ እነ ሌሊ ቤት ስትሄድ ዳይመንድና ዳይመንድ እና ኪንጎ አገኟት። እንግዲህ ያው ኪንጎንም አመሰግናለሁ፣ አለች ኪንጎ። ያው እንግዲህ እንደሚወዳት ፍቅሬ እንደው እንደማትቀበያውን ገብቶኛ ምናምን አለ። ዳይመንድ ማወራሩ ብላቸው ትትዩ ሄደ ማለት ነው። እንግዲህ አደይ ዘፋፈሽ ብላ ወደ እነ ለሊ ቤት እየሄደች ነው፣ ልታይ ማለት ነው። እዛ ሄዳ ሰላም ልትል ጓደኛዋን፣ እዚህ ጋር ያው ደረሰች። ከቤት እንትና ይቅርታ አድርግልኝ ብሎ ጠየቃት ማለት ነው። ችግር የለውም። ጥፋቱ ከራሴ ነው እንጂ ከአንተ ከማ ወይም ከማንም ሰው አይደለም አለች። እዚ ያለውን ነገር ተወያዩ፣ ተመካከሩ እሷም ይቅር ታደረገችለት። ከበሰላም ያለውን ነገር ተጫዋውተው ወደ ስራዋ ተመለሰች። ከተመለሰ በኋላ ማታ ማዘርም ሄደች። ያው እንግዲህ ያለውን ነገር እዚ ያለ አወራርተው ተመለሰች ወደ እነ ማዘር ቤት። ምክንያቱም ማዘር የእነ ዴብ እናት ያው እናቷ ስለታመመችባት ገጠር መሄድ ስላለባት እንደምትሄድ እዚህ ጋ እሷ ስትወጣ እና ዴይና ደብ ሲመለሱ ተገናኙ። እንግዲህ አደራ ቤቴንና ልጆችን አደራ ፍቅርን ነገር አደራ አለቻት እናትየዋ።